በኢትዮጵያ ስም ከልብን ማመሰግናችሁ። እንግዲህ እዝነትን ከተመሰረተበት ሰዓት ጀምሮ እዚህ እስከሚደርስ ድረስ ሁሌም ከጎናችን ሆናችሁ የእዝነት ጉዳይ ጉዳያችን ነው ብላችሁ ስታስተጋቡት ቆይታችሁ እዚህ ደረጃ ደርሷል። ዛሬ ስለ እዝነት ብዙ ችግር አናወራም። አልሐምዱሊላህ ጥሩ ቦታ ላይ ደርሷል። አራት ዓመት ቢያስቆጥርም በዚህ በአራት ዓመት ጊዜ ውስጥ ግን ብዙ ቻለንጆች ቢገጥሙትም ያንን ችግሮችን ሁሉ ከእናንተ ጋር በመሆኑ እየፈታ ናቸው። ድምፅ እየሆናችሁን እዚህ ቦታ ደርሰናል። ዛሬ እዚህ የተገኘንበት ቦታ አንድ አህለል ኸይር ለእዝነት እንዲሆን ብሎ የኪራይ ቤቶችን ቤት ቁልፍ ገዝቶልን ነው ይሄን ቦታ እንግዲህ እንድታዩትና ይሄ ቦታ የሚያስፈልገውን ነገር ከእናንተ ጋር ሁነን እንድንወያይ ነው ዛሬ የጠራናችሁ እንድታስተጋቡልን ጭምር ነው። እዝነት እስካሁን በመጣበት ጊዜ ውስጥ ብዙ ችግሮች ቢገጥሙትም ችግሮችን ፈቶ ግን ዛሬ ላይ አልሐምዱሊላህ ትልቁ ችግር የመኪናና የቤት ችግር ነበረ። የመኪና ችግር ሁለት መኪና ገዝቷል። አሁን የመኪና ችግሮቹን ቀርፏል። የቤቱ ችግር ደግሞ በዚህ መልኩ ይቀረፋል ብለን ተስፋ እናደርጋለን። ዛሬ እዚህ ጋር የተገኘነው ደግሞ የዚህ ቦታ እድሳት እንዴት አድርገን ለልጆቹ ምቹና ተስማሚ በሆነ መንገድ እናድርገው የሚለውን ከእናንተ ጋር እንድንሰራ ነው። ይሄ ቦታ እንግዲህ አንድ ግለሰብ ሲገዛልን በዚህ መልኩ ነው የተገዛው። ይሄ ቦታ ግን በዚህ ሁኔታ ላይ እንዳለ ለነዚህ ልጆች በቂም አይደለም ምቹም አይደለም። ብዙ እድሳት ይፈልጋል፣ ተጨማሪ ማስፋፋትም ስራ ይፈልጋል። እና ያንን ስራ ለማከናወን ደግሞ እኛ ያሰብነው የማንንም ሰው ኪስ ሳንጎዳ አንድ ሰው ሁለት መቶ ብር ያዋጣ እና ከጎናችን ቢቆም እቅዳችንን እውን እናደርጋለን ብለን ያሰብነው እና ያንን ለማድረግ ብዙ ተከታይ ያላቸው ሰዎችን በሶሻል ሚዲያ ላይ ነው ያሰብነው እና ከስራችሁ ያሉ ፎሎዋራቻቸውን፣ ተከታዮቻቸውን ለዚህ ነገር አስተባብረው ሁሉም አሻራውን አሳልፎ እስካሁን እንደመጣንበት እስካሁን የደረስነው በኢትዮጵያ ሕዝብ እርዳታ ነው። ስለዚህ እስካሁን እንደመጣንበት አሁንም ደግሞ ከጎናችን ቁሞ የበለጠ ውጤቱን እያዩት ነው ምን ላይ እንደደረስን እና ከዚህ የበለጠ ደግሞ ለልጆቻችን ቋሚና ዘላቂ መፍትሄ ምቹ የሆነ ነገር እንዲኖራቸው ጥሪ ለማስተላለፍና ከጎናችን እንድትቆሙ ነው ያሰብነው። እንግዲህ ዛሬ ግንቦት 16 ነው። ከግንቦት 16 እስከ ሰኔ 16 በሚኖረን የአንድ ወር ቆይታ ጊዜ ውስጥ ስድስት መቶ ሺህ ሰው ጋር ለመድረስ ነው እንግዲህ እቅዳችን። ይህን ስድስት መቶ ሺህ ሰው እንዴት ነው የምናገኘው የሚለው ደግሞ እዚህ ጋር ያሉ ሚዲያዎች እንግዲህ በየስሮቻቸው ስንት ሰው አለ የሚለውን እያንዳንዱ ቲክቶከሮች፣ እያንዳንዱ ዩቱበሮች፣ ፌስቡክ ላይ የሚጠቀሙ ሰዎች በስራቸው ያሉ ሰዎችን አስተባብረው፣ በደንብ እዝነትን የመጣበትን ችግርና ያለበትን ስለሚያውቁት በደንብ አጩኸውልን። ሰው ሳይከብደው ሁለት መቶ ብር ማለት በአሁኑ ሰዓት እንግዲህ የአንድ ቀን ምሳ ቢሆን ነው እና የአንድ ቀን ምሳውን ለእዝነት ያጋራልን እና እዝነት ላይ ግን ሲጠራቀም ትልቅ አሻራ ይጥላል። ሁሉም ሰው አሻራውን እንዲያሳርፍ ጥሪ የምናስተላልፍበት መንገድ ነው የተጠራችሁበት ዋና ዓላማው ዛሬ ይሄ ነው ማለት ነው። በድጋሚ እንኳን ደህና መጣችሁ። ፕሮግራማችን አክብራችሁ እዚህ ድረስ ስለመጣችሁ እናመሰግናለን። የዛሬው መርሃ ግብራችን የእዝነት የሁለት መቶ ብር ቻሌንጅን ለማስጀመር ነው። ለእዝነት አንድ ጎጆ እንስራለት በሚል መሪ ቃል የሚጀመር ቻሌንጅ ነው። ዛሬ ይዘን የመጣ ነው። ያው ማህበረሰቡ ወደ 600 ሺህ የሚጠጋ ማህበረሰብ በዚህ ቻሌንጅ ላይ ይቀላቀላል ብለን እናስባለን። የሁለት መቶ ብር ቻሌንጅ ነው የሚሆነው። ይህ ቻሌንጅ የሚያመጣው ኢምፓክት አለ። እኛ የምንይዛቸው ልጆች ሰርቢያ ፓሊሲ ያለባቸው ተደራራቢ ጉዳት ያለባቸው ህፃናቶች ናቸው። እነዚህን ህፃናት ለመደገፍ የሚመች ሴንተርን ለማዘጋጀት ለመገንባት ነው ይህንን ፕሮግራም ያዘጋጀ ነው ማለት ነው። በዚህ ቻሌንጅ ላይ የተለያዩ ሰዎች ይሳተፋሉ ብለን እናስባለን። ዘር ሃይማኖት፣ ቀለም ሳይለይ ሁሉም ሰው የሚሳተፍበት በእኩልነት የሚሳተፍበት መርሃ ግብር ነው ብለን እናስባለን። ከዚህ በተጨማሪ ለዚህ መርሃ ግብር ተብሎ የተዘጋጀ ሃሽታግ አለ። ይህንን ተጠቅማችሁ የእዝነትን ሶሻል ሚዲያ በማስተዋወቅ ቻሌንጁን ብትሳተፉ ደግሞ ጥሩ ነው። ለእናስባለን በክረምት ሲሆን ብዙ መጠለያ የሚያስፈልገው በክረምት ነው አይደለ? ልጆቻችንን በዚህ በክረምት ቋሚ መጠለያ እንድንገንባላቸው የሚል ነው። ትልቁ መፈክራችን፣ ትልቁ ጥሪያችን። ይችን ቦታ በዚህ መልኩ እንዳለ እንጠቀምበት ካልን አይሆንም። አንደኛ የእዝነት ፈላጊ ቁጥር ከጠበቅነው በላይ ነው እየሆነ ያለው አሁን ወቲንግ ሊስት ላይ ወደ አምስት መቶ ልጅ ነው ያለው። ያንን ልጅ ለማስገባት እነዚህም ደግሞ ቀጣይነት ለማስቀጠል ሰፋ ያለ ግቢ እና ጥሩ ምቹ የሆነ ነገር ያስፈልጋቸዋል። እነዚህ ልጆች ከምንም በላይ ቴራፒ ነው ቀለባቸው። በቃ ምሳ፣ ቁርስ ስርዓት እንደምንሰጣቸው ሁሉ በቀን አንድ ጊዜ ቴራፒ ማግኘት አለባቸው። ያ ቴራፒ ሲባል ደግሞ ሰፊና ምቹ የሆነ ቦታ ይፈልጋል። ከምግባቸው፣ ከመጫወቻቸው፣ ከመተኛቸው ባሻገር ማለት ነው። ስለዚህ ይህንን ግቢ አሁን ጂፕላስቱ ቤት ዲዛይን ያሰራንለት፣ ለዛ የሚሆን ደግሞ ወደ እኛ መቶ ሀያ ሚሊዮን ብር ነው እቅዳችን አስጀምረን ነበር፣ ረመዳን ላይ የተወሰነ መንገድ ሄዷል። ግን በበቂ ሆኖ አላገኘነውም እና ለዛ ነው ድጋሜ እንደዚህ ወተን በሰፊው ለማስጀመር ያሰብነው እና የዓመቱ 20 ሚሊዮን ብር ቢገባ የበለጠ ልጆቻችንን ከነ ማቴሪያሉ ቤቱን ከነ ማስፈልጋቸው ማቴሪያል ለመግጠም እድል ይሰከትልናል እና እዚህ ጋር ደግሞ 200 ብር የሚያስቀምጠው እያንዳንዱ ሰው አሻራ ነው የሚጥለው ለእዝነት። እዝነትን የሚገነበው የኢትዮጵያ ህዝብ ነው። እዝነት የማንም አይደለም። እዝነት የኢትዮጵያ ህዝብ ነው። ያንን ደግሞ የሚያስቀጥለው ያስጀምረው ነውና፣ አስጀምረውታል፣ እዚህ አድርሰውታል፣ ከጎናችን ቁመዋል። በከፋንም ሰዓት፣ በተደሰትንም ሰዓት እስካሁን እዚህ አድርሳችሁናለና፣ ይሄን የጀመራችሁትን ርብርብ ሁላችሁም ሙስሊሙም፣ ክርስቲያኑም አስቀጥሎት ልጆቻችንን ቋሚ ቤት እንገንባላችሁ። እነዚህ አመመኝ፣ በረደኝ የማይሉ ልጆቻችንን በምልክት ማሳየት የማይችሉ ልጆቻችንን፣ እናት በልጆቿ ተቸግራ ቤት የተቀመጠችውን ተምራ እንዳልተማረች ጉልበት ኖሯት እንደሌላት የሆነችን እናት ደስታዋን ሳናጨለምባት ያየችውን ብርሃን እንዲቀጥልላት የሁላችንም አሻራ ማረፍ አለበት እና ዛሬ እዚህ ላይ የተገኘ ነው። እንግዲህ ይሄን ለማስቀጠል ነው። እኔ እዝነትን እንግዲህ ለማስቀጠል ከራሴ ነው የምጀምረው እና በልጆቼ ስም አንድ ሺህ ብር አስገባለሁ። እኔ እኔ ያስጀመርኩትን ደግሞ እናንተ እንድታስቀጥሉት እዚህ ያላችሁ ሰዎች አደራ ነው የምሰጣችሁ። እኔ ለእናንተ አደራ፣ የእናንተ ጩኸት የእናንተ ድምፅ ነው እዚህ ያደረሰን። ስለዚህ አሁንም እናንተ ከጎናችን ቆማችሁ ከረዳችሁን ቅዳችን ይሳካል፣ ግባችንን እንመታለን ብዬ ተስፋ አደርጋለሁኝ። ይሄን ይመስላል የዛሬው ጥሪያችን። ጥሪያችን አክብራችሁ ስለተገኛችሁ ከልብ እናመሰግናለን። አመሰግናለሁ።